የሰው ልጅ ሆይ መቼም ቢሆን በጠላት መካከል መሆንክን አትርሳው። ለምለም ሳር በልታ ውሃ ጠጥታ ተኝታ ቆይታ ቀና ስትል በጠላት ተከባ እራሷን በጠላት መካከል አገኘችው። ወደ ቀኝም ወደ ግራም ተመለከተች፣ ሩጣ የምታመልጥበት አማራጭ እድል የላትም። በመጨረሻም አውሬዎችን እንደ ቤተሰብ ማየት ጀመረች። ሩጬ ላምልጥ ባለማለቷ እነሱም ዘለው ማነቅ አልፈለጉም። እንዲያውም ቀስ በቀስ ቀርበው መተሻሸት ጀመሩ። ያን ጊዜ ከየት እንደመጣ የማይታወቅ አንድ አንበሳ ድረስ አለ። አንበሳውን ያዩ ነብሮች ለማምለጥ ሁሉም ነብሮች ሲሮጡ፣ አንበሳው ለካ ያየው እነሱም ብቻ ነው። ድኩላዋን አላያትም። አንበሳው ነብሮች ወዳሉበት ሲሄድ እሷም ብዙ መረት ሳይጠበቅባት ዞር ዞር እያለች ጀርባዋን እያየች ወደ ዘመዶቿ ተቀላቀለች፣ ይላል ታሪኳ። እኛም ጊዜ ገጥሞን ብንነቃ ራሳችንን የምናገኘው በጠላት መካከል ነው። በዙሪያችን ያለው ሁሉ በዘር ሐረግ ዝምድና ስላለን ወዳጅ አይደለም። በዙሪያችን የከበበን ሁሉ ቤተሰብ፣ ወዳጅ፣ ዘመድ፣ ተቆርቋሪ አይደለም። ስጋ ባለበት አሞሮች ይሰበሰባሉ እንዳለ መጽሐፉ፣ ያዩትን አይተው እንጂ ወንድምነት ፍቅር አስገድዷቸው አይደለም። የአሞራ ባህሪ ያለባቸው በምክንያት የሚሰበሰቡ ያለ ምክንያት ፍቅር ወንድምነት ትዝ የማይላቸው ብዙ ናቸው። ምን ነው አንድ ቀን ዓይናችን በተገለጠና ጠላትንና ወዳጅን በግልጽ በተያየን ብዬ አሰብኩኝ። ይህ ማለት ወዳጆች የሉንም ማለት አይደለም። ሸክማችንን የተሸከሙ የኛ ጉዳይ ጉዳያቸው የሆነ ህመማችን፣ ቁስላችን የሚሰማቸው የሚጠዘጥዛቸው ጥቂት ወዳጆች አሉን። ካሸዋ የሚበዙ እልፍ አላፍ ጠላቶች ደግሞ አሉብን። 24 ሰዓት በዙሪያችን የማይጠፉት እነሱ ናቸው። የተሰበሰቡትም ያለ ምክንያት አይደለም። መዳን ያለን ከጠላት እጅ ይጠብቀን። አሜን። አባ ገብረ ማርያም እንደ ተናገሩት በለጠ ሸቴ ዘሃገረ ኢትዮጵያ እንዳቀረበው